ጤና ይስጥልን ለን ማህቲ ቤተሰቦች እንደምን ከርማችኋን? እኔ ደህና ነኝ እግዚአብሔር ይመስገን። ላይክ ኮመንት፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ እያልኩኝ ዛሬ እንግዲህ እማሳያችሁ የእጅ ስራ ጥበቦች ያው ሙዲያ ይሞሰብ፣ እንደዚህ አይነት ነገሮችን የምትፈልጉ ካላችሁ ኮምቦልቻ ከተማ እዛው ከተማው ላይ ካላችሁበት መላክ እንችላለን፣ ባላችሁበት እናንተ ብቻ መደወል ብቻ ነው የሚጠበቅባችሁት ስለዚህ ስንት ነው ዋጋቸው የሚለውን ከሙዲያ አንስተን እስከ ማንኛውም ነገር እስከ ሞሰብ እስከ ዳቦ ሞሰብ ያለውን እናሳያችኋለን። አብራችሁ እንቆዩ። አሁን ከሰራችሁ ልጅ ጋር እስኪ የሆነ ትንሽ ቆይታ አደርጋለሁኝ። ወደ ዛው እንደ ሄደን። ሰላም ሰላም፣ የማሂ ዩቲብ ቤተሰቦች፣ አሁን የምናሳያችሁ ሙጋዎች ሞሰብ እና የዳቦም ለእንጀራም የሚሆኑ ሞሰቦች ናቸው። እንደምታዩቸው በጣም ምርጥ የሚያማምሩ ናቸው እና ግዙን፣ ተባበሩ እንላለሁኝ። ይሄ የዳቦ ሞሰብ ለእንጀራም የሚሆን ለሰርግ ከፈለጋችሁት ነገር ለመጠቀም ትችላላችሁ። ከሙዳው ብንጀምር እነዚህ ለዚህ ሙዳዎች ከ200 ከ200 እስከ 300 ድረስ እንደየመጠናቸው እንሸጣለን። እንደገና ደግሞ ይሄ ለእንጀራም ለዳቦም ይሆናል። ይቺ አጫዋቿናል። ይቺ አንድ ሺ ብር ትሸጣለች። ታችኛው ደግሞ 2500 ይሸጣል። በአጠቃላይ ሶስት ሺ ብር። እነዚህም እንደዛው ናቸው። ይሄኛው ደግሞ የተጀመረ የዳቦ ሞሰብ ነው። እንደምታውቁት አልተጨረሰም ገና ትንሽ ለመጨረስ ትንሽ ይቀራል። በጣም ያምራል። እንደምታውቁት ገና ነው። ሲጨረስ ሙሉን እንቀርጽላችኋለን። እንደምታውቁት በጣም የሚያማምሩ ናቸው። እኔ በራሴ ራሴ ስሰራም ወድጃችኋለሁ። እናንተም ትወዱታላችሁ ብዬ አስባለሁኝ እዘዙን በፈለጋችሁት ከለር በፈለጋችሁት ዲዛይን እንሰራላችኋለን። በእኛ ምርጫ ብቻ ሳይሆን በእናንተ ምርጫ እንሰራላችኋለን። እዘዙን እንላለን። ከአሁን በፊት የሰራናቸው የሚያማምሩ አሉ። በፎቶ እንለቅላችኋለን። እነሱንም መምረጥ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። በነገራችን ላይ ቆይ፣ እስኪ አንድ ጊዜ ጥያቄ መጠየቅሻለኝ። እነሱ አሁን ዲዛይን ቢልኩ አሁን በፎቶ መልክ ዲዛይን ቢልኩላችሁ እንዴት አድርጋችሁ ነው የምታደርግላችሁ? በክርማ ምናምን መስራት ትችላላችሁ? አይ አሁን እኛ ለጊዜው የምንሰራው በሱፍራን ክር ነው የምንሰራው። ዲዛይኑን የፈለጉትን ዲዛይን ከላኩልን እዚ ላይ ማስፈር እንችላለን። እዚ ላይ በሱፍራን መልክ ነው የምንሰራው፣ በሱፍራን ክር ነው የምንሰራው። እዚ ላይ እናሰፋዋለን። ከአሁን በፊት የተለያዩ ባረንጓዴ፣ ቢጫ፣ ቀይ፣ በባንዲራ፣ በልብ ቅርጽ ምናምን እየሰራናቸው አሉ። እነሱንም በፎቶ እንለቃቸዋለን። እናንተም የምትፈልጉትን በእንደዚህ አይነት ከለር፣ ከለሩን ካልተመቻችሁ በእንደዚህ አይነት ከለር በእንደዚህ ይህ አይነት ዲዛይን ብላችሁ ላኩልን፣ ለምን እንሰራላችሁ ያለ የት ነው የሚያገኙችሁት? ስልክ ቁጥሩን በነገራችን ላይ ሊንኩላይታችን ላይ አስቀምጥላችኋለን። ከፈለጋችሁ ማንኛውንም አይነት ጥያቄ ከነዚህ ከዚህ ውጪ ሌላ ምን ትሰራላችሁ? ሌላም እስካሁን የተለመዱት እነዚህ ናቸው። ካሳዩን የሚፈልጉት ነገር ካለ አያቅተንም ብለን እናስባለን። የተለያዩ የእንጀራ ማስቀመጫዎች አሉ፣ ብርያ ነገር የሚባሉ እነሱንም ዲዛይን ከላኩልን ከፈለጉ እንሰራለን። የትሪ ማስቀመጫም አሉ። አሁን የሆነ ሰዓት ላይ ሆቴሎች ጋር ያዩዋቸው አሉ፣ እነዛ አይነት ሞኒተሪ ማስቀመጫ ለክ እንደ ጠረጴዛ ነገር ሆኖ ሆቴሎችም የሚጠቀሟቸው አሉ። ከላይ ክዳኖች ብዙ ጊዜ ትእዛዝ ሲያዙ ነው። እነሱንም እንሰራው እነሱንም እንሰራለን። በጣም እንትናቸው ረዘም የሚያለ ስለሆነ እግራቸው ወደ ላይ እነሱን ሳይሆን ሌላ አሉ። ምግብ ቤት ላይ ከላይ እንጀራ ክድል አድርገው የሚወስዱባቸው መክደኛው ብቻ ነው። መክደኛው ከላይ መክደኛው ብቻ ማለት ነው። እነሱንም እንሰራለን። ያው የፈለጉትን ነገር ይዘዙ። እነዚህ ብቻቸው ሞሰቦቹ ስንት ናቸው? እቺ ሞሰቧ ብቻዋን ሞሰቧ 2500 ብር ናቸው። እሺ፣ ከነዛ ጨዋታ ላይ ያለችው ደግሞ ጨዋታዋ ብቻዋን 1000 ብር፣ ሁለቱም ባንድ ከሆነ ደግሞ 3500 ብር። ከዚህ ቀነሱ ታረጋላችሁ? እንዴት ነው ወይስ ገበያው ምንድን ነው? እንግዲህ ዋጋችን ፊክስድ ነው፣ ተመጣጣኝ ነው። ጥራት ላይ ነው። ቆንጆ አድርገን እንሰራለን። ጥራቱ እናንተም እንደምታየው እንግዲህ እንደወደሹ ተስፋ አረጋለሁኝ። አይ እኔ እንኳ በነገራችን ላይ እንደምሽ ወድጄዋለሁኝ በጣም ነው የሚያመምሩት። በነገራችን ላይ በካሜራ ከምንቀርጸው በላይ በአይናቸው ቢሆን እኔ ሰለ ወደድኩት ነው። እኔም እንግዲህ ቢያስተምሩኝ እዚህ እየመጣሁ ያው ደጅ እጸናለሁ ብያስባለሁ። ለማስተማር ስቅዴላችሁ መማር የሚፈልጋለሁ እናስተምራለን እንግዲህ፣ ወደፊት እንከፍታለን እንግዲህ ማሰልጠኛ እንከፍታለን ብለን እናስባለን። እንሻላህ ነው አደለ ብለዋን እንግዲህ እግዚአብሔር ያውቃል። ለማንኛውም እነሱን እንደዚህ አይነት ሙያ አለን የምትሉ ማንኛውም አይነት ነገር አለን ለምትሉ አስተያየታችሁ ጻፉልን- አበረታታችሁ ደግሞ ሴትም አበረታታት ሀገር እንደ ማበረታታት ነው የሚቆጠረውና ማሄትዮም የፈለጋችሁትን ነገር አሳይ ይልበሉ። በተለይ ኮምቦልቻ አካባቢ ያው ሌላ አካባቢ ባለም ኮምቦልቻ እና እንደዛ ነው። አመሰግናለሁ።